ምናምን ምናምን ብሎ ሳማ እዚህ ናት ያለችው፣ እዚሁ አዲስ አበባ ናት፣ ወደ ሀያት አካባቢ ነው ያለችው። እሺ እሷ በቃ የድሮ ፍቅረኛዋ የነገረቻት ጓደኛዋ ስር ዛሬ ቤተሰብ፣ በጣም የሚገርም የሚገርም ነገር ነው የሰማሁት። እንግዲህ ታውቃላችሁ ብሩኬ ታሟል። ትላንትና በጣም እንደታመመ ጨጓራው ኪኙ መቀበል እንዳቃተው ምናምን ብዙ ብዙ ነገሮች አሉ። እና ደግሞ እየው የብሩኬ ፍቅረኛ የእሷ አንድ ተላላኪ አለች። ስለ እሷ ነገር በጣም ብዙ ማቆ ጉዳይ አለ ብላ አንድ እህቴ እባክሽን ለሀይሚና ለብሩኬ ብታደርሽልኝ ደስ ይለኛል። እቺ ልጅ ጥሩ እያሰበች አደለም። ትላንትናም ኮሜንት ጽፋ ነበረ። ኮሜንት ጽፋ ብሩክ ገና ምን አይተ የሰው እምባ ብላው በጣም ተናድጄ ነበር። ይሄን አይቼ እባክሽን ልንገርሽ ብላኛለች። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ለዚች ልጅ ደውዬላት ምን እንዳለች ሁላችንም መስማት አለብን ማለት ነው። እ ስልኳን መጀመሪያ እኔ ከሌላ ሰው የሚሰጠኝ ሰው አለ ደውልለትና እሷን ስልክ ሰጠኝ መልሼ ደውዬ እሷን አናግራታለሁ ማለት ነው። አንድ ጊዜ ብቻ ጠብቁኝ። እንግዲህ ተሰማላችሁ ቤተሰብ አንድ እህታችን ነች የደወለችው። እና ቤተሰብ ከባድ ነገር ነው እነግርሻለሁ፣ ያለችኝ ይሄን ነገር ደግሞ ሁላችንም ማወቅ ስላለብን ነው። ሁላችንም ማወቅ አለብን። ከባድ ነገር ቤተሰብ። አነሳች ሄላው ወይዬ ሰላም ነው እናቱ። ኦኬ፣ ችግር የለውም። እንዴት ነሽ? ሰላም እህት እንዴት ነሽ? አለን። እንግዲህ ስልክሽን ሰለሞን ነው የሰጠኝ። በጣም ብዙ ከባድ ነገር አለ። የምነግራት ነገር እና ለእነ ሀይሚ እንድታደርስልኝ እፈልጋለሁ ብለሽ ነበረ። ምንድን ነው እሱ ከባዱ ነገር? በእናትሽ እኔም ጨንቆኛል እስከምሰማው ድረስ። አዎ ምን መሰለሽ፣ ስለእነ ሀይሚ አንዳንድ ነገሮች ልነግርሽ ብ ችኩሬ ለምስት ንስጣት ነው ብዬው ነበረ ነግሮኝ ነበረ እና ያ አሁን እነ ሀይሚ እና ብሩኬን እያጣላች ያለችው አ ልጅ የብሩኬ የድሮ የፍቅረ ፍቅረኛው ነበር የበፊት ፍቅረኛው አ እሷ ነች። እና እሷ ናቲን በቃ ነገሮች እንደዚህ እንደዚህ ወደዛ ወደዚህ እያደረገች እያጋጫቻቸው ያለችው ማለት ነው እያጣላቻቸው ነው ሁለቱን እሺ እና ያው እንግዲህ ሀይሚ ደግሞ በባለፈ ታሪክ በድሮ ታሪክ ላይ እንትን ባትል ጥሩ ነው ብዬ ነው የምለው ማለት ያው እሱ ምንም ያላረገው ነገር ነው አሁን እየተወራበት ያለው ይሄ ያለፈ ታሪኩ ነው ገባሽ አዎ ግን ያቺ ልጅሳ የትኛዋ ያቺ ተላላኪዋነች ምናምን ምናምን ብሎ ያለችው እኮ እዚሁ አዲስ አበባ ናት። ወደ ሀያት አካባቢ ነው ያለችው። እሺ እሷ በቃ የድሮ ፍቅረኛዋ የነገረቻት ጓደኛዋ ስለሆነች አሁን እሷ ለጓደኛዋ ብላ ነው እንደዚህ አይነት ነገር ውስጥ እየገባች ያለችው፣ ወሬ ወደዚህ ወደዛ እያደረገች ያለችው ማለት ነው፣ እነሱን ለማጋጨት ለማጣላት። ኦኬ እኔ እኮ እችን ልጅ እኮ አውቂያታለሁ፣ ሲነግሩኝ እኮ አውቂያታለሁ። ባለፈው እራሱ ፎቶቸውን ለያይታ ነበረ አሰርታ ያመጣችው። የዛኔ ነው ሁሉ ነገር የገባኝ የዚች ባለጌ ነገር ማለት ነው። ጓደኛዋም ስለሆነች ያው ለጓደኛዋ ማስባ ለጓደኛዋ እንትን ብላ ነው እነሱን ለማጣናት የተደረገ ነገር ነው። ሁለቱ ተነጋገር የሰሩት ስራ ነው ይሄ፣ ጓደኛዋና እሷ ማለት ነው። ሀይሚና ብሩኬን ለማጣናት ያደረጉት ነገር ነው እንጂ አሁን ምንም የተፈጠረ ነገር የለም። ያው ልጅቷ ናት አሁን እየረበሸች ያለችው እዚህ ቁጭ ብላ። ኦኬ ሀያት አካባቢ ነው ያለችው እሷ? አዎ እሷ እዚህ ሀያት አካባቢ ነው ያለችው እኮ እኔ እኮ ገርሞኛል። እኔ ከዛ አሁን ትላንትና የጻፈችውን ኮሜንት እንግዲህ አይተሻል አይደለ? በጣም ያሳዝን ነበረ የጻፈችው ኮሜንት። ገና ምን አዎ፣ ገና ምን አይተህ ደም፣ ገና ምን አይተህ ነው ደም፣ የሰው እንባ። ያው ብሮኬም ደግሞ መረጋጋት አለበት፣ አይሚን መረጋጋት አለባት። ሁሉም ሰው የበፊት ታሪክ ይኖረዋል። በፊት ታሪክ ደግሞ ማንም የሚወቀስ የለም። አዎ ደግሞ ብሩኬም ታሟል። እና የብሩኬ ነገር እንዴት ነው በናች? ብሩኬ ትንሽ ታሟል። አዎ ትላንትና እንዴት ነበር በእናች? ስለተደራረቡበት ነው ገባሽ። ትላንትናውን በጣም ታሞ ነበር። አዎ ጭንቀትም ይሆናል። ጭንቀትም ስላለ ስላለ፣ አዎ በጣም ተጨናነቀ። በቃ ወሬ ከዛ ከዚህ እንትን ሲምታታበት፣ አዎ በቃ ጭንቀት የያዘው ተጨናነቀ። በጣም ያሳዝናል። በጣም ነው። አሁን ዛሬ ደህና ነው፣ ከትላንትና ደህና ነው። አይ እግዚአብሔር ይመስገን። እና አሁን ምን እሺ ቆይ እቺ ልጅ እኔ እኮ አሁን ስልኳን ባገኘሁ እኮ ላናግራት እችላለሁ። ልጅቷን ማለት ነው እንደዚህ የምታደርገዋን ተላላኪዋን እና እና አሁን ከቡታጅራ ወደዚህ መታለች ማለት ነው። ልጅ አደለች። ከቡታጅራ ወደዚህ መታለች ማለት ነው። ልጅቷ አለች፣ እዚሁ ሃያት አካባቢ ነው ያለችው አለች፣ እዚሁ ናት። በጣም ይገርማል። እንግዲህ የነሱን የነሱን ነገር በቃ ለማበላሸት ነው የሁሉ ነገር እንግዲህ። ብሩኬ፣ በጣም በቃ የሰው ህይወት አእምሮ ስታይ በቃ ገባች። እሷ ደግሞ ያው ጓደኛዋ አደለች፣ እዛ ያለችው ለጓደኛዋ ብላ ማይሆን ነገር እሱ ጋር አራት ሰዓት እየገባች ነው ያለችው። ግን ሁሉም ነገር ገል ነገር ነው። በጣም ያሳዝናል። እኔ እንጃን ያዝኛለሁ። እንግዲህ ሃይሚ ከዚህ በኋላ የሰው ነገር መስማት የለባትም። ሁለቱም በቃ ስልካቸውን ድሌት አድርገው ወይም ሌላ ቢይዙ ጥሩ ይመስለኛል። አያስፈልግም እኮ እሷም እኮ ማለት የለባትም። ያው ዝም ብላ ነው። አንዳንዴ ሴቶች ስንሆን ገባ እንደዚህ ነገሮች ስንሰማ ያናድደናል ምናምን። ግን ያለፈ ታሪክ ከሆነ ሁሉም ሰው የራሱ የሆነ በፊት ታሪክ አለው። ልክ ነሽ። አሁን ደህና ነው፣ እግዚአብሔር ይመስገን። ትንሽ ትናንትና በጣም አሞት ነበረ፣ አሁን ግን ደህና ነው። አይ ተመስገን። እሺ እህቴ፣ በጣም ነው የማመሰግነው። እናቴ፣ በጣም አመሰግንሻለሁ። ክበሪልኝ እህቴ። ቻው። እሺ፣ እሺ፣ ቻው። እውነት ነው። ቤተሰብ ጫው ጭንቀትም ያሳምማል። ብሩኬ በዚህም በዛም ወሬ ይመጣል። ሀይሚም እንደዛ ወሬ ይመጣል። በጣም ከባድ ነው። ብቻ ለማንኛውም ቤተሰብ ችን ልጅ ካገኙ ስልኳን ደግሞ ደውዬ ስቲ አናግራት አሉ ምን እንደምትፈልግ ከብሩኬና ከሀይሚ ማለት ነው። ለማንኛውም ቻው። ወዳቸዋለሁ፣ አከብራቸዋለሁ። ደህና ዋሉልኝ።